ሰላም ስላገኘሁ ደስ ብሎኛል። እኔም እንግዲህ ሁነኛ እምታምነው ሪልስቴት ስቴት አልከኛ አይደለ? ፊሶን ሪልስቴት ይባላል። ሎኬሽኑ ከአስፋልቱ ቅርብ ነው። ስመጣ ዞሮ ሲሰሩ የምታየውን የኮንስትራክሽን ስራ ሀያ አምስት ፐርሰንት ሴቶች ናቸው። ይሄን ኮንስትራክሽን የሰሩት አረተው ሰላም ነው። አዎ። አይ ይሄ ወንድሜ ከአሜሪካን የመጣው እህቶቻችን ናቸው እያልኩት ነበር። እውነት ነው። በጣም በጣም ትልቅ ክብር አለ። እራሳችሁን እስኪ ያስተዋውቁ። ሜሮን ደገፋ እባላለሁ፣ የፕሮጀክቱ ስራ አስኪያጅ ነኝ። አላልኩም? እሷ ነው ያስኬደችው። ብራቦ ሜሮ። ሜላ ታስፋ እባላለሁኝ፣ የኮንስትራክሽን ኃላፊ ነኝ። ብዙ ጊዜ ያው የሴቶች ሚና ኮንስትራክሽን ላይ በወንዶች የተያዘ ይመስለን ነበር። አሁን አሁን ግን ሴቶችም እየመጡ ነው። አሁን በዚህ ፕሮጀክት የእናንተ ሀያ የህንፃ በአሁን በእናንተ መሰራቱ ምንድን ነው የት የሚያደርገ ቅድም ሜላት እንደገለጸችው በተለየ ሁኔታ ለእያንዳንዱ ዲቴል ጥንቃቄ በማድረግ ለፐርፌክሽን የቀረበ ከመሆኑ አንፃር እንዲሁም ማቴሪያል አመራረጥ ላይ እይታ እራሱ መውደድ ላይ እና የብዙ ሰዎች ፍላጎትን ከማሰብና ከማስፈጸም አንጻር ያው የተሻለ ነው ብለን ነው እንግዲህ የምናስበው ማለት ነው። ይሄ የሚያስቡትን ነገር እንደው ብታሳዩልኝ ደስ ይለኛል። ቀደምም ሲል ነበር መጎብኘት ይችል ይሆን? በጣም ደስ ይላል፣ ደስ ይላል። ያው እንግዲህ ደስ ይላል። ታንኪ ሶ ማች ታንኪ ዋ አብለን ማየት እናመሰግናለን። ይሄ መሬት የያዘው ቪላ ነው። ኦኬ። ደግሞ ነው ለአፓርትመንቱ ነው። ወደ ወደ 700 ቤቶች አሉ እዚህ አካባቢ ስለዚህ ለእናትህ መርጣ አንዱን እስኪ፣ የትኛው ማየት ነው? እስቲ ውስጥ እንግባና በደንብ አይተን እንትን እናደርጋለን። ተመልከት የደረጃውን ውበት

እንደ አይነት የቤታውን ገዝተህ ብታከራይ ራሱ ገንዘብ ትሰራለህ። እሱ ብቻ አይደለም፣ ደግሞ ነገ ደግሞ ዛሬ የገዛበትን ዋጋ ነገ ስትሰማ ደግሞ ለምሳሌ መጪ በዚህ ዋጋ ነው ይህን ቤት የገዛት ትል ራሱ የድሮ ሰው ነው። ቆዱ ነው። ከማን ጋር ነው ዲል የምናደርገው? ፊሶን ሪል ስቴት ይባላሉ። እሺ ፊሶንን ያዝ። እንደውም ሴልሶቹ ካሉ ለምን እንግዲህ አሁን ባናገራቸው። ያሉት ውስን ቦታዎች ናቸው። እድል ነው እንግዲህ ካለው ውስን ቤት መሀል። አዎ እስኪ ልደውልላት እና እሷ ሁሉ ነገር ጨርሼ ነው አስቀድለው ባለእናቴን ምን መሰለህ ሪዘነብል የሆነ ተመጣጣኝ ዋጋ፣ የስራ ጥራት እንደምታየው ደግሞ ቤት ቤት የሚሸት በጣም አማካኝ ቦታ፣ በዚህ በኩል አያት ነው። በዚህ በኩል ሰባ ሁለት ነው። ብትፈልግ ደግሞ በዚህ ሰሚት ነው። ተከባሃል። አሁን እናት ማግኘት ብትፈልግ አዲስ መንገድ በጎሮ በኩል ወጥቷል። ከኤርፖርት እንደመጣ ቀጥታ ከች ነው። እኔ በግሌ አሁን አንዳንዴ ሂድ፣ ቤትህን እይ። ከዛ በኋላ ውሳኔህን አብረን በጋራ አመስግና እንግዲህ። ይሄንን ሀይዝ ዶሮ ነው የምንጠቀመው ማለት ነው። ባለ ሦስት ነው። አንድ ጊዜ ስትቆልፍ ሦስት ጊዜ ይቆልፋል ማለት ነው። በዚህ እዚህ ጋር ደግሞ በጣም ዘመናዊ የሆነ ኦፕሽን ችለናል ማለት ነው። ቅድም እንዳየኸው በዚህ ደረጃ ነው ኪችን ካቢኔቱን ገጥመን የምናስረክበው። ከዛ እዚህ ካበሳሰልን በኋላ ደግሞ ይሄ የምታየው ሰፊ የሆነ የዳይኒንግ ኤሪያችን ነው ማለት ነው። ኳሱ ለጨውት የለን። አዎ፣ በጣም ሜዳ ነው። ፈረስ ያስጋል ባልንበል። እኔ ኳስ ነው የምወደው። ለዛ ነው በቃ በኳስ ይዘንልሃል ማለት ነው። ስለዚህ ይሄ ዳይኒንግ ኤሪያ ነው። ይሄ የምታየው ሳሎናችን ነው። ቅድም እንዳየኸው ደግሞ እዚህ ጋር ቆንጆ የሆነ ለሻይ ቡና በረንዳ አለች። ቪውም አለው፣ ቪውም አለው፣ ለከተማው ያህል ቪውም አለው ማለት ነው። ስለዚህ ቤድሩሞቹን ላሳየህ። ሰፋ ያለ ኮሪደር ቅድም እንዳልከው እዚህ ጋር ኳስ መጫወት ይችላል። እዚህ ማስተር ቤድሩማችን ነው ማለት ነው። እስቲ ቅደም በኳሊቲ ብዙ አይነት ታማ የራሱ የሆነ ባዝሩም አለው ማስተር ቤድሩማችን። ያው እንግዲህ ክሎዜቱንም ገጥመን በዚህ ደረጃ ማዘጋጅ ሰን ምንጠብቃል ከነ ክሎዜቱ ማለት ነው። ናቹራል የሆነ ቬንቲሌሽን እና ላይትን ያገኛል ማለት ነው። የመጨለም ቴንደንሲ አይኖራቸውም በጣም እሺ ስለዚህ፣ እዚህ ጋር ለሁለት መኝታ ቤቶች ኮመን የሆነ ባትሩም አለ። እዚህ ለብቻቸው አላቸው። ያኛው የማስተር ቤቡ ብቻ ነው። ይሄ እዚህ ጋር የምታየው ሁለት የልጆች መኝታ ቤት፣ ያኛው የራሱ መታጠቢያ ቤት አለው ማለት ነው። የማስተሩ የራሱ አለ፣ ለእነሱ ደግሞ የእነሱ ደግሞ የራሳቸው አለ። በጣም ቆንጆ ነው፣ ሰፊ ነው። ቬንትሌሽን የመታፈን ነገር አይኖረውም። እንግዲህ ሶስት መኝታ ቤት ሰተንሃል፣ ተጨማሪ አንድ ስጦታ የሆነች ክፍል ደግሞ አለች። ትራዲሽናል ኪችን ቢያስፈልግ ችንሮ መጠቀም ይቻላል። ማለት በጣም አሪፍ ነው። እንዴት አየኸው? በጣም ቆንጆ ነው። ስፔሻሊ የተጠቀማችሁት ማቴሪያል ቆንጆ ነው እና ከምንም ግን ማልዋሽሽ ስንፍን አይደለም። ኦፕኔር ነው። ሩሞቹ፣ ሳሎኑ ኦፕኔር ነው። እና በጣም ወድጀዋለሁ። ፉሊ ማማራት ጨርሼ ነው ከዚህ ሂጅ ስፕራ የተማረ በደንብ እንቀበል እናለን። በጣም በጣም አንዱን እንዳልኩት ለቢዝነስ ነው ፈልገው እና እሱ ለቢዝነስ ማክሪያ ደግሞ ዲስከስ እናደርጋለን። በጣም ቆንጆ ግን ይሄን ወድጀዋለሁ። እንዲሁ ለማጠቃለል ያክል የምታየው እንግዲህ ቤት አጠቃላይ 141 ካሬ ነው። እንደምታየው እንደዚህ ኪችን ካቢኔቶቹን ገጥመን ቁም ሳጥን በየክፍሎቹ ገጥመን ነው የምናስረክበው። የምታያቸው ማቴሪያሎች በሙሉ ኢምፖርትድ ናቸው ከውጭ በጣም ህንፃዎች ገቢ የሆነ ዘንድ ከአንድ ቤት አንድ መቶ ሺ ብር በአጠቃላይ ከሀያ ቤት ሁለት ሚሊየን ብር ቃል ገብቶ ነበረ። ኧረ ተው! አሁን እኮ እያስረከቡ ነው። በጣም ደስ ይላል፣ ለሁላችንም ነው። ሚሊየን ብር እኛም በጣም ደስተኞች ነን። በቀጣይ ደግሞ መቄዶኒያንም ለማገዝ ወደፊትም ደግሞ ፕላኖች ስላሉ አብረን እንሰራለን ማለት ነው። ይኸው ለዲያስፖራ ወንድሜ አሁን ለእናት ቤት ስትገዛ በግማረድ አይጠበቅብህም፣ ምክንያቱም በመቅዶንያ ተባርኳል። በጣም በጣም ነው የምናመሰግነው። እንደውም እዚሁ ላይ እስኪ ቢኒ ካነሳ ይመርቃችሁ። ለማንኛውም ሄሎ ቢኒ፣ ሰላም ነው? እንግዲህ የፊሶን ሪል ስቴት ቃል በገቡት መሰረት ከአንድ ቤት ሽያጭ አንድ 100 ሺህ ብር ቃል ገብተው ነበር፣ ለመቅዶንያ እነሆ ሁለት ሚሊዮን ብር አስረክበውኛል። እጅ በእጅ ፍቅር እንዲደረጅ እስኪ መርቃቸው! ፊሲዮን ሪል ስቴት በጣም ነው የምናመሰግነው የድርጅቱ ባለቤቶች ከልብ እናመስግኑልኝ። በጣም እኛም እናመሰግናለን። እንወድሀለን እያሉ ነው። ያው እንግዲህ ያው አስጀምሮናል ያስፈጽመናል ብለናል። ልክ እንደ ፊሶን ሪል ስቴት ማህበራዊ ኃላፊነታቸውን ለሚወጡ ተቋማት አሁንም አድናቆት አለን። ጎበዝ፣ በጣም ደስ ይላል። ያው እንግዲህ እዚሁ አንድ ሰው ወስኗል። ወስኗልና ደስ እያለኝ ነው። እግረር ተብላ ዲን ማረጋው ደስ እያለኝ ነው። እናንተ ከመቆደኛ ጋር ብንሰሩ ስለሆናችሁ እናንተ ጋር በመስራት ደስ ይለኛል። ዲያስፖራ ወንድማችን ከልብ ነው የምናመሰግነው። ቴንክ ዩ ቴንክ ዩ ያው እንግዲህ ለፊስቶን ሪል ስቴት ከልብ ከልብ ነው የምናመሰግነው።